ጤና ይስጥልን እንደምናመሻችሁ፣ የተከበራችሁ ተመልካቾቻችን፣ ይህ የአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ነው። ከሰዓቱ ዜናዎች ጋር ጀማሊማም ለደቂቃዎች አብሬያችሁ ቆያለሁ። ወደ ቀዳሚ ዜና እናልፋለን። 28 ሺህ ነዋሪዎችን የቤት ባለቤት ለማድረግ ቅድመ ዝግጅት ማጠናቀቁን የደሴ ከተማ አስተዳደር አስታወቀም። ከሚያዝያ 20 2017 ዓ.ም ተምረጅ ጀምሮ ነዋሪዎችን በማህበር የማደራጀት ስራው እንደሚጀመርም ተገልጿል። አሊመር ተጨማሪ ዘገባ አለው።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 በሚል የተዘጋጀ ነው። የጋራ መኖሪያ ቤት መሬቱንም ስናዘጋጅ በዛ ልክ በጥናት ላይ ተመስርተን ነው። ዲዛይኑም በዛ ልክ ነው የሚዘጋጀው። እንግዲህ ቤት ፈላጊዎች አቅማቸውን አገናዝበው ራሳቸው ባለ አንድ ምኝታ፣ መካከለኛ ደግሞ ባለ ሁለት ምኝታ፣ እጅግ በጣም የተሻለ አቅም ያላቸው አለን ብለው የሚያስቡ ደግሞ ባለ ሶስት ምኝታ ላይ ሊደራጁ ይችላሉ ማለት ነው። ባለ አንድ ምኝታ ሚሁን፣ ባለ ሁለት ምኝታ ሚሁን፣ ባለ ሶስት ምኝታ ሚሁን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 አሁኑ ርክክብ የምናደርግበት ሁኔታ ይኖራል ማለት ነው። ይሄ የመጀመሪያው ነው። ሁለተኛው ዙር ደግሞ ያንን እንደጨረስን ሜሪት ዲ ለ22000 የሚሆኑ ዜጎች የምናዘጋጅበት ሁኔታ ጎን በጎን የሚቀጥል ይሆናል። አጠቃላይ በሁለቱም ዙር ከ50000 በላይ ዜጎችን ተደራሽ ለማድረግ ታስቦ እየተሰራ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 ባለፉት ዘጠኝ ወራት ከአራት መቶ ሚሊየን ብር በላይ ግምት ያላቸው የኮንትሮባንድ እቃዎች መያዙን በኢትዮጵያ ጉምሩክ ኮሚሽን ኮምቦልቻ ቅርንጫፍ ጽህፈት ቤት አስታወቀም። ማህበረሰቡ ህገወጥ የንግድና የኮንትሮባንድ እንቅስቃሴ ለመከላከል የሚያደርገውን ጥቆማ አጠናክሮ እንዲቀጥል ቅርንጫፍ ጽህፈት ቤቱ አሳስቧል። ሰላሀዲን ሰኢድ በኢትዮጵያ ጉምሩክ ኮሚሽን ኮምቦልቻ ቅርንጫፍ በምስራቅ አማራ ባሉ አምስት ዞኖች የህገወጥ የንግድ እንቅስቃሴና የኮንትሮባንድ ዕቃዎችን ዝውውር የመቆጣጠር ስራን ያከናውናል። ህጋዊ የንግድ ስርዓትን ለመዘርጋትና የሚገኘው ገቢ በአግባቡ ጥቅም ላይ እንዲውል ከማስቻል አኳያ ስራዎች እየተከናወኑ መሆኑን የገለጹት በኮምቦልቻ ጉምሩክ ቅርንጫፍ ጽህፈት ቤት የህግ ተገዥነት ምክትል ስራ አስኪያጅ ከፍ ያለው ቢያዝን፣ ኮንትሮባንድ በሀገርም ሆነ በህብረተሰቡ ላይ ከፍተኛ ጉዳት እንደሚያደርስ ያስረዳሉ። እንደሚታወቀው በሀገር ኢኮኖሚ ላይ ከሚያደርሰው ጉዳት ባለፈ የህብረተሰቡን ጤንነት፣ የህብረተሰቡን ደህንነት ጤናማ ያልሆነውን የንግድ እንቅስቃሴ እንዲስፋፋ ከማድረግ አንጻር፣ በሪቨርሱ ደግሞ የኮንትሮባንድ ስንከላከል ጤናማ የንግድ ስርዓት ሲሰፍን የተለያዩ ኢኮኖሚ እንቅስቃሴዎች እና ንግዶች ወደ ተሻለ ሁኔታ ሲመጡ የሚፈለገው ገቢ በሀገር ደረጃ እንዲሰበሰብ ያደርጋል ማለት ነው። ሶ ጉምሩክ ኮሚሽን ይህንን ሲሰራ እንግዲህ ከዚህ አላማ ነው። በተለይ በተለይ ለኢንቨስትመንቱ ምቹ ሁኔታዎችን ለመፍጠር የመጀመሪያው ተቀዳሚ ተግባሩ ህገ ወጥነትን መከላከል ነው። ህገ ወጥነትን ስንከላከል ነው ህጋዊ የሆነው ወይም ሀገሪቱ የምታመነጨው ገቢ በስርአት ተሰብስቦ ለመንግስት ገቢ የሚደረገው ማለት ነው። የህገ ወጥ ንግድን ለመከላከል የግንዛቤ ፈጠራ ስራዎች እየተከናወኑ ነው ያሉት አቶ ከፍ ያለው በበጀት አመቱ ባለፉት ዘጠኝ ወራት ከአራት መቶ ሚሊዮን ብር በላይ የሚያወጡ እቃዎችን መያዛቸውን ገልጸዋል። በዚህ ዘጠኝ ወር አራት መቶ 29 ሚሊዮን ብር የሚዋጡ እቃዎችን ይዘናል። የኮንትሮባንድ እቃዎች ከፍተኛውን ድርሻ የሚይዙት አደንዛጅጾች ናቸው። እነዚህ አደንዛጅጾች ማህበረሰቡ ላይ ገብተው ምን ችግር ያመጡ ነበር የሚታወቅ ነው። የጦር መሳሪያዎች እንይዛለን። በተለይ ቀረጥና ታክስ ያልተከፈለባቸውን እቃዎች እንይዛለን። ያልተመረመሩ የምግብ የህጻናት ወተቶች፣ ምግብ ነክ ነገሮች ሲያዙ ህብረተሰቡ ላይ ምን ያህል ችግር እንደሚያመጡ መገመት ቀላል ስለሆነ ማለት ነው እነዚህን እቃዎች ይዘናል። በዚህ ዘጠኝ ወር ላይ ለኢንቨስትመንት ምቹ ለማድረግ እንዲሁም ህገወጥ ንግድን በመከላከል ረገድ ጉምሩክ ኮሚሽን ከተለያዩ የጸጥታ አካላት ጋር በቅንጅት እየተሰራ መሆኑን ምክትል ስራ አስኪያጁ አንስተዋል። ከሌሎች የጸጥታ ኃይሎች ጋር በጋራ በመሆን ነው የምንሰራው። ከፌዴራል ፖሊስ ጋር ነው ተቀናጅተን የምንሰራው። ከመከላከያ ጋር ተቀናጅተን እንሰራለን። ከናሽናል ኢንቴሊጀንስ ጋር ተቀናጅተን እንሰራለን። ከክልል የጸጥታ ኃይሎች ጋር ተቀናጅተን እንሰራለን። ከህብረተሰቡ ጋርም መረጃዎችን አግኝተን በጋራ እንሰራለን። እነዚህን ስራዎች ነው ደምረን ጉምሩክ በበላይነት ሎጂስቲክስ ማቅረብ ሲኖርብን እናቀርባለን። ለዚህ ዲፓርትመንት የተደራጀው በሪፎርማችንም፣ በየጊዜው ኮሚሽኑ ሪፎርሞችን እየሰራ ነው። አሁን ላይ የኮንትሮባንድ መከላከል ከኢንተለጀንስ ጀምሮ ኮንትሮባንድ መከላከልና መቆጣጠር አደረጃጀት አለን። እኛም የእነዚህ ሰራተኞች 24 ሰዓት ስታንድ ባይ ነን ጉምሩክ ኮሚሽኑ ከሚሰራው ስራ ባሻገር ማህበረሰቡ ህገወጥ ንግድንና ኮንትሮባንድን በመከላከል ጉልህ ድርሻ እንዳለው የገለጹት አቶ ከፍ ያለው ጥቆማዎችን በመስጠት ተባባሪነቱን እንዲያጠናክር መልእክታቸውን አስተላልፈዋል። በመጨረሻም በወሎ ዩኒቨርሲቲ የኮምቦልቻ ቴክኖሎጂ ኢንስቲትዩት እየሰጣቸው ባለው ስልጠና ለሚሰማሩበት ሙያ በቂ እውቀትና ክሎት ማግኘታቸውን ሰልጣኝ ወጣቶች ተናገሩ። ኢንስቲትዩቱ በስራና ስልጠና ለተመለመሉ ስራ ፈላጊ ወጣቶች በልብስ ስፌትና ሌሎች ሙያዎች በማህበረሰብ አገልግሎት ዘርፍ ስልጠና እየሰጠ ነው። ከድራሊ ተጨማሪውን ይነግረናል። ወሎ ዩኒቨርሲቲ ኮምቦልቻ ቴክኖሎጂ ኢንስቲትዩት በማህበረሰብ አቀፍ አገልግሎት ከሚሰራቸው ስራዎች መካከል ለስራ ፈላጊ ወጣቶች ስልጠና መስጠት አንዱ ነው። ከኮምቦልቻ ከተማ አስተዳደር ጋር በመተባበር ከአራቱም ክፍለ ከተሞች ለተመረጡ ሰልጣኞች ባለፉት አመታት ኢንስቲትዩቱ የተለያዩ ስልጠናዎችን ሰጥቷል። በዚህ አመትም በልብስ ስፌት ዘርፍ ለመሰማራት ለተዘጋጁ ሰልጣኞች የተግባር ስልጠና እየሰጠ ነው ያነጋገር ናቸው። ሰልጣኞችም ተግባራዊ ስልጠና እየወሰዱ መሆናቸውንና ስልጠናው በነጻ በመሆኑ ከተጨማሪ ወጪ እንዳዳናቸው ነው የገለጹት። ስልጠናው በጣም ቆንጆ ነው። አንድ ሳምንት አልፎናል። አሁን ሁለተኛ ሳምንታችን ነው። በጣም ደስ የሚል ነው። ሁሉም ነገር የተሟላ ነው። ሰርቪስም የተሟላ ነው። መምህራኖቻችንም ጎበዞች ናቸው። እንዲህ በሚገባ መልኩ እያሰለጠኑ ነው። ቆንጆ ትምህርት እየወሰድ ነው። አሁን ስልጠናውን ስለ ስርዓት አይሆንም ከፍለን እንሰለጥናለን የምንልበት ወቅት ስላላደለ እድሉ በጣም ቆንጆ ስለሆነ ያው እየሰለጠን ነው፣ ደስ ይላል። ስልጠናው እየተሰጠ የሚገኘው በዩኒቨርሲቲው መምህራን ሲሆን ለሰልጣኞች ተግባራዊ ስልጠና ነው እየተሰጠ የሚገኘው። ቤዚክ የምንላቸዋለሁ መነሻዎቹ ወደ ኮምፕሌክስ ዲዛይኑ ሳይገቡ መነሻ ዲዛይን የምንላቸው እነሱን ከሸሚዝ ጀምረን፣ ሱሪ፣ ጉርድ እነሱን እንደመነሻ አድርገን ነው የምንወስዳቸው፣ እነሱን እናሳያቸዋለን ከዛ በኋላ እሱን ከሰሩ በኋላ ለእያንዳንዳቸው የራሳቸውን ልኬት ይወስዳሉ። የራሳቸውን ልኬት ወስደው ለራሳቸው ዲዛይን ይሰራሉ። በእያንዳንዱ ፕሮዳክት ማለት ነው። መጀመሪያ ሲመጡን ጠይቃቸዋለን። ምንድን ነው ፍላጎታችሁ? ምን አይነት ፕሮዳክት ላይ ነው? የሴት ነው? የወንድ ነው? የህፃናት ነው? የዩኒፎርሞች ላይ ነው ወይ? ምን ላይ ትኩረት አላችሁ? ፍላጎታችሁ ምንድን ነው ብለን ጠይቃቸዋለን። ስልጠናውን ስንጀምር፣ ልክ በዛ ስልጠናቸው እኛ ሁሉንም እንሰጣለን፣ የሴትም የወንድም ፕሮዳክቶች ላይ እንዲሰሩ የኮምቦልቻ ቴክኖሎጂ ኢንስቲትዩት የማህበረሰብ አቀፍ አገልግሎት አስተባባሪ ረዳት ፕሮፌሰር ሰይድ እንድሬ ዩኒቨርሲቲው ከዚህ በፊት እያሰለጠናቸው ስራ ፈላጊዎች ውጤታማ ስለመሆናቸው ተናግረዋል ልብስ ስፌት አራት ዓመት ተከታታይ አመት ሰጥተናል እስካሁን ባሉት የተወሰኑ ከሚባሉ በስተቀር አብዛኞቹ በራሳቸው ተደራጅተው ከተማ ስታደሩ እኛ ስራችን ምንድነው ማሰልጠን ነው ንድፍ ሀሳቡ መስጠት ነው ክብሎት ማስያዝ ነው። ያን ክሎት ተጠቅመው ለከተማ መስተዳደር የምንሰጣቸው ክፍለ ከተማ ወይም ከተማ መስተዳደሩ እያደራጀ ለተወሰኑት በራሳቸው ስራ ፈጥረው እየሰሩ የሚገኙ አሉ። አብዛኞቹ እየሰሩ ይገኛሉ። በተለያየ ምክንያት ደግሞ ያልገቡ ሊኖሩ ይችላሉ። አብዛኛው ግን ይሄኛውን እኛም የምንሰጠው በተከታታይ የምንሰጠው ውጤቱን ስላየና በተለ ከተማ ተደራጅተው በራሳቸው ስራ ፈጣሪ ሆነው የራሳቸውን ኢኮኖሚ አሻሽለው ስላየን ይህንን ስልጠና ትኩረት ሰጥተን በየአመቱ ለተከታታይ አመት እየሰጠ እንገኛለን። የኮምቦልቻ ከተማ አስተዳደር ስራና ስልጠና መምሪያ የትምህርትና ስልጠና ቡድን መሪ አቶ አሊ ኢብራሂም በበኩላቸው ኢንስቲትዩቱ ስራ ፈላጊዎችን በነጻ በማሰልጠን የስራ እድል ፈጠራውን በእጅጉ እያገዘ ነው ብለዋል። ዩኒቨርሲቲውንም አመስግነዋል። አሁን ዘ የሚያስገብናቸው ልጆች አሉ፣ ባለፈው ዓመት የሚያስገብናቸው ልጆች አሉ። በተለይ በዚህ በገርመንት ስራ የስራ ገበያው እንደሚያመለክተው በጣም እዚህ ከተማ ላይ ኢንዱስትሪ ከተማ እንደመሆኗ መጠን ፓርኮቹ ኢንዱስትሪ ፓርኮቹ የሚፈልጉት በዚህ ጋርመንት ሙያ ሰለጠነ ሰልጣኝ ቢያንስ መስፋት የሚችል ነው። ሚኒመም እንትኑ ቅጥሩ ሁኔታ ስልጠና በጋርመንት በበሳብረት እየሰጠልን ያለ ተቋም ስለሆነ እንግዲህ ቡሎ ዩኒቨርሲቲን ከእጅግ በላይ ነው ምስጋና የምናደርገው በኛ እንደኔ መስሪያ ቤት ማለት ነው። የኮምቦልቻ ቴክኖሎጂ ኢንስቲትዩት ሳይንቲፊክ ዳይሬክተር ዶክተር መላኩ ታመነ ኢንስቲትዩቱ በማህበረሰብ አቀፍ አገልግሎት ስልጠና መስጠቱን ወደፊትም አጠናክሮ ይቀጥላል ብለዋል። ይሄ ቴክኖሎጂ ተቋም ስለሆነ የአቅም ግንባታ ስልጠና ስንል ሞር ዝም ብሎ እውቀት የሚፈጥር ብቻ ማለት አይደለም። ከእውቀት በተጨማሪ ክህሎት ሆኖ ያ ነገር ተቀይሮ ቢዝነስ ሊያመጣ ሊፈጥር የሚችል ይሄ፣ ማለት ግን ሁሉንም ድርሻ ዩኒቨርሲቲ ይወጣል ማለት አይደለም። የአሁኑ ሰልጣኞችን ብናስብ እኛ እውቀት መስጠት ክህሎት መስጠት ነው የኛ ሪስፖንሲቢሊቲ የሚሆነ። ይህን ተጠቅሞ ደግሞ ፓሽኔት ሆኖ ስራ መፍጠር የሰልጣኙ ጉዳይ ነው የሚሆነ። ተደራጅቶ አግኝቶ ሪሶርስ ሞቢላይዝ አድርጎ መስራት የእነሱ ኮሚትመንት ነው የሚሆነው። በእኛ በኩል ግን አቅም መፍጠርና አስቻይ ሁኔታዎችን ማድረግ ስለሆነ ይህንን በስፋት መስራት እንደሚጠበቅብን እናምናለሁ። ውድ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ከደሴ ስቱዲዮ ለዕለቱ የተሰናዱ ዜናዎች የተከታተላችኋቸውን ይመስላሉ። ከዜናዎቹ ጋር ጀማሊ ማም ነበርኩኝ። በያላችሁበት መልካምሽት ይሆንላችሁ።